ከፍተኛ አዋጊዎች ያለቁበት አደገኛ የተባለ ውጊያ ተደርጓል። ዝርዝሩን በቆይታችን ታደምጡታላችሁ። አወዛጋቢ የትግራይ ፖለቲካ ጡዘት ዙሩን አክርሮ ቀጥሏል። በቆይታችን በስፋት ይዳሰሳል። አንድ ሚሊየን ብር የተመዘበረበት የሙስና ወንጀል እጅግ አነጋጋሪ ሆነዋል። ዝርዝር ዘገባ ይዘንበታል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሠረተ ሙያዊ ስነ ምግባርን በማክበር ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የዶል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። የአቶ ጌታቸው ረዳ እግድ ተሻረ። ላለፉት ሁለት ዓመታት የትግራይ ክልልን በጊዜያዊ አስተዳደርነት ሲመሩ የቆዩት አቶ ጌታቸው ረዳ የመፈንቅለ መንግስት ሙከራ አድርጋችኋል በሚል ራሱን የትግራይ ሰራዊት ብሎ የሚጠራው ታጣቂ ኃይል ከፍተኛ አዛዥ በሆኑ ጄኔራሎች ላይ የእግድ እርምጃ መውሰዳቸው ይታወሳል። በጊዜው የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የትግራይ ሰላምና ጸጥታ ቢሮ ኃላፊ የነበሩት የአሁኑ የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወድ ወረደ በጊዜው እግዱን እንደማይቀበሉት ገልጸው ነበር። በደብረ ጽዮን የሚመራው የህወሓት አንጃ ጄኔራል ታደሰና ሌሎች የታጣቂ ኃይሉ አዛዦችን በመያዝ በአቶ ጌታቸው ረዳ የመፈንቅለ መንግስት ሲያደርግባቸው እንደነበረ የሚታወስ ነው። ይህ ቡድን የአክሱም የአዲግራትና የመቀሌ ሌሎችንም ከንቲባዎችን በኃይል ቀይሯል። በጊዜው በአዲግራት በተደረገ የመፈንቅለ መንግሥት ሂደት ላይ ጭምብል ለበሱ የኤርትራ ወታደሮች መሳተፋቸውን ዘኢኮኖሚስት ዘግቧል። ይህ በእንዲህ እንዳለ በአዲስ አበባ ቤተ መንግሥት በደማቅ በዓለ ሲመት ተደርጎላቸው በሕዝብ ፊት ተዘርዝሮ የተሰጣቸውን ኃላፊነት ለመፈጸም በፊርማቸው አረጋግጠው ኃላፊነት የተረከቡት ጄኔራል ታደሰ ወድ ወረደበት ትግራይ ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ ጊዜያዊ እግድ የተላለፈባቸው ሶስት ከፍተኛ ወታደራዊ አዛዦችን ከሚያዝያ 7 2017 ጀምሮ እግዳቸውን ማንሳታቸውን በጻፉት ደብዳቤ አሳውቀዋል። በአቶ ጌታቸው ረዳ እግድ ከተጣለባቸው ጄኔራሎች መካከል ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ ብርጋዴር ጄኔራል ምግብ ኃይልና ሜጀር ጄኔራል ማሾ በየነ መሆናቸውን ነው ለማወቅ የተቻለው። የ12ኛ ክፍል ፈተና ከአንድ ወር ተኩል በኋላ ለመስጠት ዝግጅት እየተደረገ እንደሚገኝ ተነገረ። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ የዘንድሮ የአሥራ ሁለተኛ ክፍል ብሔራዊ ፈተና ከአንድ ወር ከግማሽ በኋላ እንደሚሰጥ ነው የጠቆሙት። ይህ አራተኛው በአዲሱ የፈተና አሰጣጥ የሚሰጥ ነውም ብለዋል። የትምህርት ሚኒስቴር ባለፉት ዓመታት የአስራ ሁለተኛ ክፍል ብሔራዊ ፈተና ከትምህርት ቤቶች ወጥቶ ተማሪዎች ዩኒቨርሲቲ ውስጥ አስገብቶ እንዲሰጥ እያደረገ መሆኑን አስታውሰው ትምህርት ሚኒስቴሩ ለዘንድሮ የአስራ ሁለተኛ ክፍል ብሔራዊ ፈተና ከመቶ ሀምሳ ሺህ በላይ ተማሪዎች ፈተናቸውን በኦንላይን እንዲወስዱ ዝግጅት እያደረገ እንደሆነ ገልጸዋል። ፕሮፌሰር ብርሃኑ ነጋ እንደ ከዚህ ቀደሙ ሁሉ አካዳሚክ በሆኑ ቦታዎች ልጆችን እያዘዋወሩ ከመሄድ ባለ ፈ 29 ሺ ተማሪዎች ነበር ኦንላይን ላይ ፈተና እየሰጠ ነው ብለዋል። ዘንድሮ ግን 150 ሺ ተማሪዎችን ኦንላይን ላይ ፈተና ለመስጠት እየተዘጋጀን ነው ሲሉ ገልጸዋል። ብሔራዊ ፈተና የሚሰጥበት ቀን ቆርጠው ባይናገሩም ፈተናው ከአንድ ወር ተኩል በኋላ ለመስጠት ዝግጅት እየተደረገ እንደሚገኝ ጠቁመዋል። የትምህርት ሚኒስቴር የዜግነት መብታቸው የሆነውን ትምህርት የማግኘት መብት በሃይማኖታቸው ምክንያት የተነፈጉ በመቶዎች የሚቆጠሩ የአክሱም ከተማ ሙስሊም ሴት ተማሪዎችን በተመለከተ ምንም ነገር አልተናገረም። በትምህርት ሚኒስቴር ሂጃብ የሚከለክል ሕግ ባይኖርም የአክሱም ከተማ ትምህርት ቤቶች ሕጃባችሁን ካላወለቃችሁ አትማሩም በማለት ከትምህርት ገበታቸው ተፈናቅለዋል። ውሳኔው ሕገ ወጥ በመሆኑ የከተማው ፍርድ ቤት ውድቅ አድርጎት ተማሪዎቹ ወደ ትምህርት ገበታቸው እንዲመለሱ ውሳኔ ቢሰጥም ከሕግ በላይ የሆኑ የመንግስት አመራሮች ተማሪዎችን በፖሊስ ደብድበው ከትምህርት ቤቶች አባረዋል። ለእነዚህ ተማሪዎች ምንም አይነት መፍትሄ ባልተሰጠበት ሁኔታ የሚሰጠው የአስራ ሁለተኛ ክፍል ብሔራዊ ፈተና ከአንድ ወር ተኩል በኋላ እንደሚሰጥ ነው የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ የተናገሩት። መከላከያ ሰራዊቱ በፋኖ ታጣቂዎች ላይ ያነጣጠረ የድሮን ጥቃት መፈጸሙን ለመንግስት ውግንና ያላቸው የማህበራዊ ሚዲያ አውታሮች ዘግበዋል። ሰሜን ሸዋ ዞን በባሶ ወረዳና ካሲማ ቀበሌ መሃል ጎብ የተባለ ቦታ በሚገኝ አንደኛ ደረጃ ትምህርት ቤት ላይ ከምሽቱ 12 ሰዓት ላይ ተሰብስበው በነበሩ የታጣቂ ኃይል አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 48 ታጣቂዎች መገደላቸውንና 26 ታጣቂዎች መቁሰላቸውን ለመንግስት ውግንና ያላቸው የማህበራዊ ሚዲያዎች ዘግበውታል። በስም ያልታወቁ አራት አመራሮች መገደላቸውንም ዘገባው ያትታል። በሰሞኑ በአማራ ክልል የተለያዩ አካባቢዎች ጠንካራ ውጊያዎች የተደረጉ ሲሆን፣ በክልሉ የተለያዩ ቦታዎች የድሮን ጥቃቶች ተፈጽመዋል። ራሱን የአማራ ፋኖ በጎጃም መብረቁ ተፈራ ብርጌድ ብሎ የሚጠራው ታጣቂ ኃይል አዛዥ የነበረው ሻለቃ መንበሩ ጌቴ በምሥራቅ ጎጃም ዞን ሳዴ ሞጆ አካባቢ በመንግስት የጸጥታ ኃይሎች በተወሰደበት እርምጃ መገደሉን ትላንት መዘገባችን ይታወሳል። ጦርነቱ ተፋፍሞ የቀጠለ ሲሆን፣ ሰሞኑን ብቻ በተደረጉ ጠንካራ ውጊያዎች ብዙ ሰዎች ተገድለዋል። አንዳንድ አካባቢዎች ላይ ራሱን የአማራ ፋኖ አንድነት በጎንደር ብሎ የሚጠራው ታጣቂ ኃይል እርስ በርስ ወደ ግጭት የገባ ሲሆን፣ ባሳለፍነው ሳምንት የታጣቂ ኃይሉ ከፍተኛ አመራር ከፍ ያለው ደሴ በራሱ ታጣቂዎች በተተኮሰበት ተኩስ መገደሉ ይታወሳል። እንዲሁም በሰሜን ጎጃም ዞን መራዊ አካባቢ የመከላከያ ሰራዊትና የአማራ ክልል ፖሊስ አድማ ብተና ኃይል ለሰባት ሰዓት የዘለቀ የእርስ በርስ ውጊያ ማድረጋቸውን አዲስ ስታንዳርድ መዘገቡ ይታወሳል። በስልጤ ዞን ምዕራብ አዘርነት በርበሬ ወረዳ ትምህርት ጽህፈት ቤት በተመዘበረ አንድ ሚሊዮን የሚጠጋ ብር የተጠረጠሩ ግለሰቦች ተጠያቂ አለመሆናቸው ቅሬታ ፈጥረዋል። አንድ ሚሊዮን የሚጠጋ ብር ከትምህርት ጽህፈት ቤት እስከ ፋይናንስ በተዘረጋ የምዝበራ ሰንሰለት መበላቱ በኦዲት ግኝት የተረጋገጠ ሲሆን ዋነኛዎቹ የምዝበራ ሂደቱን የመሩ ያስተባበሩና ያስፈጸሙ አካላት ተጠያቂ ሳይሆኑ አቶ አሽረቃ ፋሪስ የተባሉ በጊዜው የትምህርት ጽህፈት ቤቱ የልማት እቅድ የነበሩ ግለሰብ ብቻ ታስረው ይገኛሉ። ይሁን እንጂ በጊዜው የትምህርት ጽህፈት ቤት ኃላፊ የነበሩት አቶ አክመል አህመድ በደብዳቤ በማዘዝ አቶ አሽረቃ ፋሪስ በጊዜው የትምህርት ጽህፈት ቤት ልማት እቅድና አቶ አብዱራህማን በጊዜው የትምህርት ጽህፈት ቤት ምክትል ኃላፊ በማጽደቅና ለፋይናንስ ጽህፈት ቤት በመምራት የተሳተፉ ሲሆን የወረዳው ፋይናንስ ኃላፊ አቶ አብዱረዛቅ እንዲሁም ምክትላቸው አንዋር ድድገባ ሐሰተኛ ሌጀርና ቼክ በማዘጋጀት በመፈረም የሕፃናት መማሪያ የሆነው ገንዘብ እንዲመዘበር በቀጥታ መሳተፋቸው በኦዲት ግኝት ተረጋግጧል። እንዲሁም የወረዳው ፋይናንስ ጽህፈት ቤት ከፋይ አለማወርቅ ምስኬ የጥቅም ተጋሪ በመሆን ሕገ ወጥ ክፍያ በመፈጸም በቀጥታ መሳተፋቸውን ነው ለማወቅ የተቻለው። ይሁን እንጂ እነዚህ ሁሉ ሰዎች ተሳተፉበት በሚል በተጠረጠሩበት የምዝበራ ወንጀል በጊዜው የልማት እቅድ የነበሩት አቶ አሽረቃ ፋሪስ ብቻ የታሰሩበት መንገድ ፍጹም ተገቢ ያልሆነ እንደሆነ ለሚዲያችን ቅሬታ ያቀረቡ የከተማ ነዋሪዎች ገልጸዋል። ይህ ገንዘብ በተገቢው መንገድ ለታለመለት ዓላማ ባለመዋሉ በወረዳው ትምህርት ማሽቆልቆል አይነተኛ ሚና መጫወቱን የገለጹት ቅሬታ አቅራቢዎቹ ትውልድ በመግደል ሂደት በቀጥታ ተሳታፊ የሆኑ አካላት ያለምንም ልዩነት መጠየቅ አለባቸው ብለዋል። አመራርም ይሁን ባለሙያ በሕግ ፊት እኩል ናቸው ሲሉም ገልጸዋል። ሁሉም ተጠርጣሪዎች በሕግ ፊት ቀርበው በፍርድ ቤት ጥፋተኛ ከተባሉ እንደየተሳትፏቸው መቀጣት አለባቸውም ሲሉ ገልጸዋል። አመራሩን ፈርቶ ባለሙያ ብቻ ማሰር ኢፍትሐዊ ነው ሲሉም ገልጸዋል። በጉዳዩ ዙሪያ የወረዳውን ፍትህ መምሪያ ኃላፊ አቶ ሰኢድን ያነጋገርን ሲሆን ኃላፊነታቸውን መልቀቃቸውንና ምንም ነገር መናገር እንደማይፈልጉ ገልጸዋል። የወረዳው ዋና አስተዳዳሪ አቶ ሹክረቱን ራመቶን በጉዳዩ ዙሪያ ለማነጋገር በተደጋጋሚ ስልካቸውን ብንደውልም ስልካቸው ቢዚ ስለተደረገ ልናገኛቸው አልቻልንም። ይህ ጥበብ ሚዲያ ነው። የዛሬው የመረጃ ሰዓታችን በዚህ አብቅተዋል። ከእኛ ጋር ሆናችሁ መረጃን ከጥበብ ስለተከታተላችሁ ከልብ አድርገን እናመሰግናለን። በጋዜጠኞች የተመሠረተ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነውና ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በድጋሜ እንጋብዛለን። ለነበረን ቆይታ እናመሰግናለን። ሰላም